ሰላም ዴፍ ናችሁ፣ ውድ ኢትዮ ቤተሰቦቻችን ቃል ፊዳነኝ ዛሬ ደግሞ አንድ አስገራሚ ቆንጆ ታሪክ ይዘን ላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። አንድ አስገራሚ እና ድንቅ የሚባል ዜና አሁንም ቢሆን ከወደ አሜሪካ ሰምተናል። ምንድን ነው ጉዳችን? እንስማ። አሜሪካ እስካለች ድረስ ጉድ መስማታችን እንደቀጠለ ነው። ሰው ዛሬ ደግሞ በአንድ ፍሎሪዳ ግዛት ውስጥ የተከሰተ አንድ አስገራሚ ስርቆት እንሰማለን። የተሰረቀው ምንድነው? ምንድን ያደረገው? አለምስ መነጋገር ያደረገው ለምንድነው? አብረን ቆይ ሰባት መቶ ሰባ ሺህ ዶላር የሚያወጣ የአልማዝ ጌጣጌጦችን ስለዋጠው ሰው ነው። አሜሪካዊ ጃይታን ላውረስ የ32 አመት፣ ጎልማሳ ሰው ነው። ይህ ሰው እንደ ማንኛውም ሰው ፏዝ እንድትሽክል ነው የሚወጣው። በጣም ቆንጆ ነው፣ አማላይ የሚባል አይነት ሰው ነው። ይህ ሰው ይህን ስርቆት መተዳደሪያ ካደረገው ሰንበት በት ብሏል። በጣም ብዙ ቦታዎች ላይ ይሄዳል። ስታዩት የምትጠረጥሩት አይነት ሰው አይደለም። ይህ ወጣት ምንድን ያደርገው? በፍሎሪዳ ግዛት ውስጥ የቲፋኒ የሚባል በጣም ውድና ቅንጡ የሆኑ አልማዝ ጌጣጌጦች የሚሸጥበት ሱቅ አለ። እንደዚህ እንደምታዩት ማለት ቆንጆ ሱቅ አለ። እዛ ሱቅ ውስጥ እንደለመደው ለመደው ፋሽግ ዝንጥ ብሎ ይሄዳል። ልክ እንደሚገዛ ሰው ማለት ነው። ከዛ በኋላ ምንድነው የተፈጠረው? ያው እንደጋባችሁ የሚያደርጓቸው ሰዎች አሉ። እነሱም አቤት ጌታ የምንልታዘዝ ይለታል። እሱም አልማዝ ፈልጎ እንደሆነ የአልማዝ ፈርድ ፈልጎ እንደሆነ ይነግራቸዋል። እነሱም ደግሞ ያስገቡታል ማለት ነው ያስገቡታል። ሰውዬው አንድ ስባሪ ሳንቲም ይል ነው። እሱ ምንድን ነው ፐርፐዙም መስረቅና መስረቅ ብቻ ነው። ይሄ ሰው ይዘውት ይገባሉ። ወዴት? ወደ ሱቅ ውስጥ ማለት ነው። ከገባ በኋላ ያው አንዳንድ ነገሮች ካወራ በኋላ ሲያወራ ምን ይላል መሰላችሁ? የውሸቱ በወሬያቸው መሀል ምን ብሎ ይሰግሳል? ይስረክሳል ማለት ያው እኛ ቋንቋ ይዋሻል ማለት ነው ሰው ምን ብሎ ያወራል የአሜሪካ ሜጀር ሊግ ስኮር ተጫዋች ወይም የኮር ላይን ሜጀር በጣም አጥቂ ተጫዋች እንደሆነ ይነግራቸዋል እነሱም ይህን ከሰሙ በኋላ ወዴት ይወስድታል ወደ ቪይፒ ቪይፒ ላይ ማለት ደግሞ በጣም ቤቱ ቅንጡ ነው እንደነገርኳችሁ ከዛም በላይ ደግሞ ውድ የሆኑ ለፌመሶች እንደዚህ አይነት ትልቅ ሰዎች ለባለስልጣናት ለኳስ ተጫዋቾች የሚሸጡ አልማዞች ወይም ጌጣጌጦች ወደ የሚሸጥበት ቦታ ይሄዳል ማለት ነው። ወደ ቪአይፒ ክላስ ከገባ በኋላ እሱም ኮስተር ብሎ ልክ እንደዚህ ቦምባስቲክ ሳይድ አይ ሰው ኮስተር ብሎ እያየ አልማዞቹን እንትን ይላል። ከዛ ምንድን የጀመረው ልጅቷ ሌላ ሰው ይጠራትና ትሄዳለች። ሰር የምታደርገው ልጅ በዛ ሰዓት ላይ እንቅስቃሴው አልተመቻል። ሲጠራጠርና ፖሊስ ጋር ትደውላለች። ናይ ሰው ሲደውል ያው የአሜሪካ ፖሊሶች ደግሞ ከንፋስ በላይ ናቸው። ያደርጋል እጁ ላይ የያዛቸው እንቆች ነበሩ፣ ወይም አልማስረዶች ነበሩ። ሰው አማራጭ የለው፣ በዚህም በዚህ ያደርግ ያዝ ያውቀዋል። የእሱ አንድ ና አንድ ምርጫ ምን ነበረ? የዋጣቸው ደግሞ ሁለት የአልማዝ ጆር ጌጦች ናቸው። አንደኛው የሚያወጣው ስድስት መቶ ዘጠኝ ሺህ የአሜሪካ ዶላር የአሜሪካ ዶላር ማለት ነው። እንዲሁም መቶ ስድሳ ሺህ የአሜሪካ ዶላር የሚያወጡት ሁለት የጆር ፈርጦች ምርጫ የለው። ኦልሬዲ ፖሊስ ደርሷል። ስለዚህ ማንም ሰው ዛ ሰዓት ላይ ሊያደርግ የሚችለው ነገር ችግሩ ግን ከዋጣቸው በኋላ እሱ ያው አይታወቅም ብሏል፣ እንትን ብሏል። ሰላም ነው ማንም ሰው አልነቃበትም ማለት ነው። ግን የአሜሪካ ፖሊስ እንደዚህ የሚፏታ አይደለም። እኔ ግን አንድ ያልገባኝ ነገር ኢትዮጵያ ውስጥ ብቻ ነበር ሌባ ያለ ይመስለኛል። አሜሪካ ውስጥ ግን ጀስት እንደዛ አለ ይያላስብ ነበር። በዚያ ሀገርም ባይ ዘ ወይ ሌቦች አሉ ሄዱ ሰዎች ናቸው። እኔ ካንዱ ለቲ ስክሪን ሰርቻለሁ። ለዚህ ምስክር ላይ ሪቪው አንድ ላይ ወደ ታሪካችን እንመለስና ወደ ምርመራ ክፍል ይዘው ትሄዳሉ። ስለ ጠረጠሩ ማለት ነው። በዛ ምርመራ ክፍል ምርመራ ሲደረግለት ይቆያል ጃይታ እሱ ግን ሰላም ነው ቃል። ከዛ ምርክም ምርመራ ይደረግለታል። ሙሉ ይታያል ማለት ነው። የሚገርመው ነገር ይሄ ማሽን ግን እፈልገዋለሁ። እራሱ ኢትዮጵያ ውስጥ ያስፈልገናል። ቦምባስቲክ ሳይድ አይ ክሪሚናል ኦፌንስ እንግዲህ ያ እንኩ ወይም ደግሞ ያ የተፈለገው ተሰረቀ የተባለው ፈርድ ፖስት አለ ይታየን ቁልጥ ብሎ ሳይ ማለት ነው። ሶ ይሄ ሰውዬ ሷ ለምን ገረመኝ ነገር ከዚህ በኋላ ከዚህ በፊት ያደረጋቸው ነገሮች ሲደረጉ ነው ሲሰማ ነው በጣም ይገርመኝ። በጣም የሚገርመውና የሚያስደንቀውን ነገር ይህ ሰው ወይም ደግሞ ይህ ግለሰብ ከዚህ በፊት ልክ እንደዚህ ቅንጡና ውድ የሆኑ አልማዝ ቤቶች፣ ወርቅ ቤቶች እየገባ ሲሰርቅ እንደነበረ ይታወቃል። በዚህ ጥናት በተካሄደው መሰረት አሜሪካ ዶላር አምስት መቶ ሰማኒያ ሰባት ሺህ ዶላር ሰርቅ ከዚህ በፊት ጌጣጌጦች ማለት ነው እየተዘዋወረ በየሱቆቹ እንደነገርኳችሁ ፏዝ እንድጥብሉ ብታዩት ራሱ ማሰብ ሌባ ነው ብሏችሁ፣ ማታ ስብታ ነው። ሰው እንደዚህ እያደረገ ከዚህ በፊት እንደዚ አይነት ስርቆት ወንጀሎችን ሲያደርግ የነበረ ሰው ነው። ግን አንዳንድ ቀን ይጥላል። እንዲሁም ደግሞ በኮሎራዶ ግዛት ውስጥ በፈጸማቸው ተደጋጋሚ ወንጀሎችና ስርቆቶች አርባ ስምንት ጊዜ እስር ማዘዣ ወቶበት ነበር። ግን እሱ የለ፣ በጣም አስገራሚ ሰው ነው። ይህ ሰው እንደነገርኳችሁ በተለያዩ ቦታዎች ላይ ይሰርቃል። ሰው የሚፈልገው አይነት ሰው ነው። ብዙ ጊዜ ራሱን ይቀይራል። የሚለብሰው ልብሶች ሌባ ወይም ደግሞ ሌባ ነው ብለው የሚያስጠረጥሩ አይነት ልብሶችን አይደለም የሚለብሰው። ዛሬ ግን በኮሎራዶ ግዛት እንዲያስችሏል ማለት ነው። የሚያስገርመኝ እና ጥያቄው የሆነብኝ ነገር፣ እንዲሁም ጥያቄ የሆነበት ያለ ነገር ምንድን ነው? ይህ ሰው ሆድ ውስጥ ያሉት አልማዞች እንዴት ነው ለባለቤቱ የሚመለሰው? ሆድ ውስጥ ነው ያለው። ኦፕራሲዮን ሊያደርጉት ነው። በምን መንገድ እነዚያ አልማዞች ወጥተው ለባለቤቱ እንደሚመለስ ምንም የታወቀ ወይም የተዘገበ ነገር የለም። እንደዚህ አይነት አስገራሚና አስደናቂ የሆኑ ታሪኮችን እውነተኛ ታሪኮችን ወይም ደግሞ ዓለም ግርም የሚያስብልና ሰውን ጉድ እያስባሉ ያሉ ነገሮችን ለእናንተ ለውድ ቤተሰቦቻችን ይዘን የሚቀርብላቸው አይቲቪዎች ነን። ሳብስክራይብ ማድረግ እንዳይረሳ። ቃል ኪዳኔ በሌላ አስደናቂና አስገራሚ እስከምንገናኝ ድረስ እንወዳችኋለን።